የኢፌድሪ የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የዲሞክራሲ ተቋማትን የቀጣይ ዓመት የበጀት ዝግጅት ማጠቃለያን በተመለከተ ከገንዘብ ሚኒስቴር ጋር ተወያይቷል። አጠቃላይ የሀገሪቱን ጠቅላላ በጀት ወይም የወጭ ፍላጎት አደራጅቶ የሚያቀርበው የገንዘብ ሚኒስቴር በመሆኑ ግልፀኝነትን ከመፍጠር አኳያ ማብራሪያ ያስፈልጋቸዋል የተባሉ ጥያቄዎች ለገንዘብ ሚኒስቴር ቀርበው ሰፊ ውይይት ተደርጎባቸዋል። ቋሚ ኮሚቴው ተጠሪነታቸው በቀጥታ ለህዝብ ተወካዮች ምክር ቤት የሆኑ የዲሞክራሲ ተቋማት በ2018 በጀት ላይ ውይይት ሲያደርግ ቆይቷል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጄ በጀት የሀገር ሀብት በመሆኑ ቁጠባን መሰረት ያደረገ አጠቃቀምና ፍትሐዊነትን ታሳቢ ያደረገ መሆን አለበት ሲሉ አመላክተዋል። ለቀረቡት ጥያቄዎች የገንዘብ ሚኒስቴር ከፍተኛ ኃላፊዎች ምላሽና ማብራሪያ ሰጥተዋል። ዘገባው የህዝብ ተወካዮች ምክር ቤት ነው። የማክሮኢኮኖሚ ማሻሻያው ዘላቂና አካታች የፋይናንስና የኢንሹራንስ ስርዓትን ለመገንባት ትልቅ ሚና እየተጫወተ መሆኑን የብሔራዊ ባንክ ገዢ ማሞ ምህረቱ ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት 51ኛው የአፍሪካ ኢንሹራንስ ድርጅት አመታዊ ኮንፈረንስና ጠቅላላ ጉባኤ በአዲስ አበባ መካሄድ ላይ ነው። የብሔራዊ ባንክ ገዢ ማሞ ምህረቱ በዚህ ወቅት እንዳሉት ኢትዮጵያን ጨምሮ በብዙ የአፍሪካ ሀገራት የኢኮኖሚ ሪፎርም እየተከናወነ ነው። ብድርን በተመለከተ ያሉ ችግሮች ሲፈቱ የኢንሹራንስ ዘርፉን በሚፈለገው አቅም ማሳደግ እንደሚቻል ገልጸዋል። የኢትዮጵያ ሀገር በቀል የልማት ህሳቤ የሰብአዊ ድጋፍ ፍላጎትን በራስ አቅም ምላሽ መስጠት የሚያስችል አቅም መፍጠሩን በጠቅላይ ሚኒስትር ጽህፈት ቤት የካቢኔና ሴክተር ክትትል ዘርፍ ሚኒስትር ዴታ አክሊሉ ታደሰ ገለጹ። የአደጋ ስጋት አመራር ኮሚሽን የሰብአዊ ድጋፍ በራስ አቅም ንቅናቄ ስትራቴጂክ ማዕቀፎች ትግበራ ላይ ለፌዴራል፣ ለክልልና ለከተማ አስተዳደር ባለድርሻ አካላት የአቅም ግንባታ የመክክር መድረክ እያካሄደ ነው። በጠቅላይ ሚኒስትር ጽህፈት ቤት የካቢኔና ሴክተር የክትትል ዘርፍ ሚኒስትር ዴታ አክሊሉ ታደሰ መንግስት የሰብአዊ ድጋፍ ሉዓላይነትን በራስ አቅም ማረጋገጥ የሚያስችል ታሪካዊና ጨዋታ ቀያሪ ውሳኔዎችን አሳልፏል ብለዋል። በዚህም የኢትዮጵያን ሀገር በቀል የብዝሃ ኢኮኖሚ የሪፎርም እርምጃዎች ሁለንተናዊ ሉዓላይነትን ማረጋገጥ የሚያስችል ተጨባጭ ውጤት እየተመዘገበ እንደሚገኝ ገልጸዋል። በሰው ሰራሽና የተፈጥሮ አደጋ ምላሽ አሰጣጥ የተዘጋጁ የፖሊሲና የህግ ማዕቀፎችም የሰብአዊ ድጋፍ አቅርቦትና ፍላጎት ሉዓላይነትን ለማረጋገጥ ከፍተኛ አቅም እየፈጠሩ እንደሚ እንደሚገኙ ተናግረዋል። የአደጋ ስጋት አመራር ኮሚሽን ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም በበኩላቸው ተረጅነትን ኢትዮጵያን የማይመጥን ከኢትዮጵያን ባህልና ልምድ የተቃረነ መሆኑን ገልጸዋል። በመሆኑም ሰብአዊ ድጋፍን በራስ አቅም ለመሸፈን በአርበኝነት መንፈስ በቁርጠኝነትና በትብብር መስራት ወሳኝ መሆኑን በአጽንኦት ተናግረዋል። የኢትዮጵያ ዜና አገልግሎት ድርጅት ዘገባ ነው።